እንዴት አላችሁ የተወደዳችሁ? ሪያል ማድሪድ በኤል ክላሲኮ ባርሴሎናን የሚያሸንፍ ከሆነ ላሊጋውን ለማሸነፍ ያለው እድል ድንገት ይሰፋል። ምክንያቱም የነጥብ ልዩነት ወደ አንድ ብቻ ይጠባል። ባርሳ አንዳንድ ከባድ ጨዋታዎች ይኖሩበታል። ስለዚህ ካርሎ አንቸሎቲ ከሪያል ማድሪድ ከመልቀቃቸው በፊት የላሊጋው አሸናፊ የሆነው ሊለቆ የሚችሉበት እድል ያገኛሉ ማለት ነው። አንድ የአደባባይ ሚስጥር አለ። ካርሎ አንቸሎቲ በይፋ በሪያል ማድሪድ በኩል ባይነገርም ከሪያል ማድሪድ አሰልጣኝነታቸው ይለቃሉ፣ በዚህ ዓመት መጨረሻ። ይሄ የተረጋገጠ ነው። እሳቸውንም የሚተካቸው አሰልጣኝ ማንነት እንደዚሁ የአደባባይ ሚስጥር ነው። ሻቢ አሎንሶ ከባየር ሌቨርኩዝን እንደሚለቅ ይፋ ካደረገ በኋላ ማን እንደሚተካቸው አሁን ለመገመት ብዙ አያስቸግርም። ግልጽ ነው። እሳቸውን ከዚያ በኋላ ወደ ብራዚል ብሔራዊ ቡድን አሰልጣኝነት የመጓዛቸውም ነገር እንደዚሁ የተረጋገጠ ይመስላል። የጊዜ ጉዳይ የፎርማሊቲ ጉዳይ ብቻ ይመስላል። ነገር ግን ሪያል ማድሪድ ከአንቸሎቲ ጋርም ሆነ ከአሎንሶ ጋር ከላሊጋ ድልም ጋር ሆነ ያለዚያ ቡድኑ በአንዳንድ ቁልፍ ቦታዎች ላይ መታደሱ የግዴታ ነው። አንቸሎቲን በተመለከተ በዚህ ዓመት ለመጀመሪያ ጊዜ ከስንብት ጋር ከመባረር ጋር በተለይ ጎላ ብሎ ስማቸው የተነሳው ኦሳሱናን በኖቬምበር ከመግጠማቸው ጥቂት ቀናት አስቀድሞ ነው። ምክንያቱም ከዚያ በፊት በነበረው ሳምንት በባርሰሎና በሜዳቸው በሳንቲያጎ በርናቤዩ በሁለተኛ አጋማሽ በተቆጠሩባቸው አራት ጎሎች አራት ለዜሮ ተሸነፉ። በባርሰሎና መሸነፍ ለሪያል ማድሪድ ምን ማለት እንደሆነ መቼስ የታወቀ ነው። ስለዚህ ወዲያው ጥያቄ እሳቸው ላይ መነሳት ጀመረ። ነገሩ ግን አክሲደንት የአንድ ጨዋታ ክስተት ብቻ እንዳይመስል ደግሞ አንደኛ ሪያል ማድሪድ የውድድር ዘመኑ ከተጀመረበት ጊዜ ጀምሮ አስተማማኝ አልነበረም በላሊጋም ይሁን በቻምፒየንስ ሊግ ግን ከዚህ የኤል ክላሲኮ ሽንፈት ከጥቂት ቀናት በኋላ ደግሞ በነበረው የሳምንት አጋማሽ በዚህ ዓመት በጣሊያን እጅግ ደካማ የውድድር ዘመን እያሳለፈ ካለው ሰሞኑን እንኳ ነቃነቃ እያለ ነው ግን በጠቅላላው መጥፎ ሲዝን ነው ኤሲ ሚላን በቤርናቤው እንደገና ሶስት ለአንድ አሸነፋቸው። ስለዚህ አሰልጣኙ ሊሰናበቱ በጊዜ አሰልጣኝነትም ከዚህ በፊት ከዩሊያን ሎፔቴጊ መባረር በኋላ ያንን ኃላፊነት ለጥቂት ወራት ይዞ የቆየው ሳንቲያጎ ሶላሪ በጊዜ አሰልጣኝነት ሊተካቸው ይችላል ተብሎ መወራት ጀመረ። ሪያል ማድሪድ የምር አስቦበት ነበር ይባላል አሁን ድረስ። ነገር ግን ከዚያ በኋላ በኦሳሱና ጨዋታ ላይ ቡድናቸው አገገመ። አራት ለዜሮ አሸነፉና ጥቂት ጊዜ ገዙ። ነገር ግን አንዳንድ የስፔን ሚዲያዎች ምን ይላሉ? እዚያ ጨዋታ ላይ ኤደር ሜሌታኦ ተጎዳባቸውና ከጨዋታው መጠናቀቅ በኋላ በሁለት ወር ጊዜ ውስጥ በሚከፈተው የጥር የዝውውር ገበያ ተጨማሪ ተከላካይ የማናስፈርም ከሆነ ዓመቱ መጥፎ ይሆንብናል ብለው ተናግረው ነበር ይላሉ። ለሚዲያዎች አይደለም የተናገሩት ግን የስፔን ሚዲያዎች አንቸሎቲ እንዲህ አይነት ስሜት ነበራቸው። ምክንያቱም የኤደር ሚሊታ ጉዳት የኤሲኤል ጉዳት ነው። በ18 ወር ውስጥ ሁለተኛ የኤሲኤል ጉዳቱ ነው። ተመልሶ አይመጣም። ስለዚህ ቡድኑ የግድ በሱ ፈንታ ተተኪ ተጫዋች ማምጣት አለበት የሚል አቋም ነበራቸው። ከዚህ በፊት ሌላ የአንቴሪየር ክሩሸት ሊገመንት ወይም የኤሲኤል ጉዳት የገጠመው ደግሞ ሌላ ተጫዋች ነበራቸው። ለዚህ ነው አሰልጣኙ በጥር ተጫዋች ማስፈረምን በጣም አንገብጋቢ ነው ብለው ያምኑ የነበሩት። ዳኒ ካርቫሃል ተመሳሳይ ጉዳት ገጥሞት ከአመቱ ከውድድር ዘመኑ ውጪ ሆኖባቸው ነበር ግን ጥር መጣ ጃንዋሪ ሪያል ማድሪድ አንድም ተጫዋች ሳያስፈርም የዝውውር ገበያው ተዘጋ ከዛ አማራጭ አልነበራቸውም እና ወጣት ተጫዋቾችን ብዙ በማሰልፍ አይታወቁም እንደምታወቁት አንቼሎቲ ግን ያኔ ምርጫ አልነበራቸውም ስለዚህ ወደ ካስቲያ ወረድ ብለው ራውል አሴንሲዮን አመጡና ቡድን ውስጥ ማካተት ጀምሮ ከተጠበቀው በላይ የሚደንቅ ጥቅም ሰጣቸው። የተጫዋች ነገር ግን የሪያል ማድሪድ የመከላከል ድክመት ደግሞ አሁን በሰሞኑ ጉዳቶች፣ ቅጣቶች ምክንያት ቋፍ ላይ ያለ ሆነ። አንቶኒዮ ሩዲገር ኮፓዴሬ የፍጻሜ ጨዋታ ላይ ባሳየው ጠባይ ምክንያት የስድስት ጨዋታ ቅጣት ተጣለበት። ግን ሌላም ጉዳት ገጥሞት ስለነበር የሚኒስከስ ሰርጀሪ አድርጎ ለበርካታ ወራት ከሜዳ እንደሚርቅ ታውቋል። በትንሹ ለሁለት ወር ገደማ ስለዚህ ደግሞ እንደምታውቁት እድሜው ሰላሳዎቹ አጋማሽ ላይ ያለ ያለው ወደ ሳውዲ ሊሄድ ይችላል ምናምንም እየተባለም እየተወራ ነው። ስለዚህ አይኖርም አሁን በላሊጋም በዓለም ክለቦች ዋንጫ ፌርላንድ ሜንዲ በዛ የኮፓ ዴልሬ የኤል ክላሲኮ የፍጻሜ ጨዋታ ላይ ለምን እንዳሰልፎት ግራ በሚያጋባ ሁኔታ ተሰለፈ። ምንም ለጨዋታው ዝግጅት እንዳልነበረው በተሟላ ፊትነስ ላይ እንዳልነበር ገናም አንድ ሁለት የሲሮ ስታዩ ያስታወቅ ነበር። በፋሻ ላይ ደራርቦ ነበር የገባው ግን ወደ አስር ደቂቃ ሳይጫወት ወጣ። እሱም እስከሚቀጥለው ዓመት ወደ ሜዳ ላይ መለስ ይችላል፣ እስከሚቀጥለው የውድድር ዘመን። ዳቪድ አላባም አሁን እንደገና የገጠመው አዲስ የጉልበት ጉዳት ከስድስት እስከ ስምንት ሳምንት ከሜዳ ያርቀዋል የተባለው። አሁን ሪያል ማድሪድ ውስጥ አንድ ንጹህ የመሃል ተከላካይ ብቻ ነው ያለው፣ አሴንሲዮ ብቻ። ያለፈው የሪያል ማድሪድ ክረምት ላይ ለዚህ ዓመት ቡድኑ ሲያቅድ የእቅዱ አካል አልነበርም። በውድድር ዘመኑ መሃል ነው በቃ በኢመርጀንሲ ተጫዋችን ወደ ዋናው ቡድን ያመጡት እሱ ብቻ ነው ያለው። እሱም ቢሆን የፍርድ ቤት ጉዳይ አለበት እንደምታውቁት። አሁን በብዙዎቹ ሪያል ማድሪድ ከሜዳ ውጭ በሚያደርጋቸው የላሊጋ ጨዋታዎች የተቃውሞ ጩኸት በኃይል ይሰማበታል። ለምን ያው ጸያፍ የሆነ ቪዲዮ ሲያሰራጭ ታይቷል በሚል እና በዛ ምክንያት ፍርድ ቤት የተያዘ ጉዳይ አሉ። እንደው ነገሩ ከመረረ ወደ እስር ሁሉ ሊደርስ የሚችል ነው የሚባለው። ስለዚህ የእሱን ጉዳይ በዛ ምክንያት ስጋት ያለበት ነገር ነው። በቀኝ ተከላካይነት ሉካስ ቫስኬዝ ነው የሚጫወተው። እሱ ከሪያል ማድሪድ በውድድር ዘመኑ መጨረሻ መልቀቁ አይቀርም። በእርግጥ በዚህ ቦታ ተጫዋች ሪያል ማድሪድ ያስፈርማል አውቀናል። እሱ ትሬንት አሌክዛንደር አርኖልድ በነፃ ይቀላቀላል። ስለዚህ መጠነኛ ፋታ ይሰጣቸዋል እሱ ግን በግራ ተከላካይነት ፍራንክ ጋርሲያን አሰልጣኙ ብዙ አያምኑት። እንዲያውም በምርጫ ካያችሁ ሶስተኛ ወይ አራተኛ ተመራጫቸው ነው። ሜንዲ ካለ ሜንዲ ቀዳሚው ምርጫቸው ነው። ዳቪድ አላባ ከአርሰናል ጋር በነበሩት ሁለቱም ጨዋታዎች ጀምረዋል። ከማቪን ጋዛ ቦታ ላይ ብዙ ጊዜ ሲጫወት አይተነዋል። ስለዚህ ፍራንክ ጋርሲያ በፍጹም አሰልጣኙ የሚተማመኑበት ተጫዋች አይደለም። ለዚህ ነው እሱም ሊለቅ ይችላል የሚባለው እንግዲህ አሎንሶ ሲመጣ እንደ ስፔን ብዙሃን መገናኛዎች በ ሁለት አንድ አይደለም በሌፈርኩሰን ስኬታማ የሆነው ስለዚህ ምናልባት ፉልባክ እንደ ሜንዲ አይነት ፉልባክ ላይሆን ይችላል እሷቸዋል አሌሃንድሮ ግሪማልዶን አይደለም የሚጠቀመው በሌፈርኩሰን ያንኑ ሞዴል ወደ ማድሪድ ይዞት የሚመጣ ከሆነ የግድ ሌላ ዊንግ ባክ ቡድኑ መግዛት አለበት የመሀል ተከላካይ ሆኑ አሁን የሚጫወትላቸው አማካኝ ነው ኦሬሊዮን ሸሜኒ ሸሜኒ ያለፉት ሁለት ወራት የማድሪድ ኮከብ ተጫዋች ሆነ እንጂ ሲፏጭበት የነበረ ተጫዋች ነው በቤርናቢው ታዳሚ። እሱም በዘላቂነት የመሀል ተከላካይ ሆኖ መጫወት እንደማይፈልግ በተደጋጋሚ ተናግሯል። ለቡድኑ ጥቅም ሲል ነው እዛ ቦታ ላይ የሚጫወተው። ሄሱስ ቫይሆ የሚባል ተከላካይ አላቸው፣ ለአመታት ሪያል ማድሪድ ውስጥ የቆየ ግን ዚዳንም ሌሎችም አሰልጣኞች አያምኑበትም፣ አያሰልፉትም። በዚህ ዓመትም አስር ደቂቃ ብቻ ነው የተጫወተው ያኮቦ ራሞን የሚባል ወጣት ተከላካይ ባለፈው ከሌጋኒስ ጋር በነበረው ጨዋታ በዚህ ዓመት በኮፓ ዴልሬ ተጠቅመውበት እንደነበረ አስታውሳለሁ። ግን ባለፈው ከሴልታ ቪጎ ጋር በነበረው ጨዋታ ራውል አሴንሲዮ ሲሆን ያው ከጉዳትም ጋር ነበር የተጫወተው ብለዋል፣ በኢንጀክሽን የተጫወተ። ስለዚህ ለኤልክላሲኮም ጨዋታ ግን ከጉዳትም ጋር ስለተሰለፈ እና ቡድናቸው ሶስት ለዜሮ እየመራ ስለነበር ያኮቦ ራሞንን ቀይሮ አስገቡት። ከዛ ሴልታ ድንገት ሁለት ጎል አስቆጠረና ማድሪድ መቼስ በጭንቅ በኩርቷ በምን ነው አሸንፈው የወጣው እንጂ ነጥብ ሊጥልቆ አፋፍ ላይ ነበር። ያ የሆነው ደግሞ ከያኮቦ ራሞን መግባት ጋር ነው እና እሱም የውጤቱ እንደዛ አጣብቅኝ ውስጥ መግባት በአንዳንድ ሰዎች አስተያየት የዚህ ልምድ አልባ ተጫዋች ተቀይሮ መግባት ምክንያት ተደርጎ ሲጠቀስ ተሰምቷል። ያው ማድሪድ ጨዋታ የመቆጣጠር ጠቅላላ ችግር አለበት። ያለ ራሞንም ከራሞንም ጋር ለዛ ጨዋታ ችግሩ ከዛ የሚተልቅ ከዛ የሚሰፋ አመቱ ሙሉ የታየ ነው። ግን ሰበብ ሆኖ ሲጠቀስ ሰማ ነው። ገና ነው፣ ዝግጁም አይደለም። ግን ነገሩ እንደዚሁ ከከፋ አንዳንድ ጨዋታዎች ላይ ሲጫወት ልናየው እንችላለን፣ በዓለም ክለቦቹ ዋንጫም ጭምር። አሁን ስጋቱ እነዚህ ተጫዋቾች ቶሎ መመለስ አለመመለሳቸው ብቻም አይደለም። አንዳንዶቹ በእድሜ ትልቅ ናቸው። ለምሳሌ ሩዲገር 32 ዓመቱ፣ ላለፉት ሰባት ወራት ከጉዳት ጋር ነበር የቆዩ። ላለፉት ሁለት ዓመታት ደግሞ እሱና ፌዴሪኮ ቫልቬርዴ ናቸው ብዙ ደቂቃ የተጫወቱት። ወጣት እየሆነም አይደለም፣ ወደ ሳውዲም ሊሄድ ይችላል። ካርቫሃል 33 ዓመቱ ነው እሱም ቢሆን ከመጎዳቱ በፊት ወደ ነበረው ምርጥ ቨርዥኑ መመለሱን እርግጠኛ መሆን አይቻልም። ሚሊታው በእርግጥ 27 ዓመቱ ነው። በተለይ ለተከላካይ ወጣት ነው። ነገር ግን በሁለት ተከታታይ ሲዝኖች ሁለት የክሩሺየት ሊጋመንት ራፕቸር ጉዳት ገጥሞታል። ከእንደዚህ አይነት ጉዳቶች በኋላ እንደገና ገግሞ ምርጥ ብቃት ላይ መድረስ ይችላል ወይ? እሱም ትልቅ ጥያቄ ምልክት አለበት። አላባ 32 ዓመቱ ነው። እሱም አንድ ዓመት ተኩል ከሜዳ ርቆ ነው የቆየው። ሜንዲ 29 ዓመቱን፣ እሱም ከባድ የጉዳት ታሪክ አለበት። እንደው ከ2019 ጀምሮ በጉዳት ከሜዳ የራቀበት ጊዜ ቢደመር አንድ ዓመት ተኩል ይሆናል። ስለዚህ እነዚህ ሁሉ ተጫዋቾች አሁን መጎዳታቸው ብቻ ሳይሆን ሲመለሱ መፍትሄ ይሆናሉ ብሎ ለመተማመን እንዲያስቸግር አድርገውታል። ስራቸውን ጀምረዋል፣ እንዳነሳው ትሬንት አሌክዛንደር አርኖልድን በማምጣት ያው መምጣቱ ስለማይቀር ጀነራል ማድሪድ የተከላካይ መስመሩን በተመለከተ ለረጅም ጊዜ ችላ ብሎት ቆይቷል። ለምሳሌ ከ2019 ወዲህ ሪያል ማድሪድ ለተከላካይ ዝውውር በዝውውር ቢያንስ አንድ ዩሮ አላወጣ። ማለት በነፃ ዝውውር ላመጣቸው ተጫዋቾች የፊርማ ክፍያ እንደከፈለ እርግጠኛ ግን በዝውውር ገንዘብ አላወጣም። ለመጨረሻ ጊዜ ተጫዋች ለመግዛት ገንዘብ ያወጣው 2019 ላይ ሚሊታውን በ50 ሚሊዮን፣ ሜንዲን በ48 ሚሊዮን ያመጣ ጊዜ ነው። ከዚያ በስተቀር ሌሎቹ ፍሪ ኤጀንቶች ናቸው። ሩዲገር እና አላባ፣ አሁን ደግሞ ትሬንድ ያው። ፍራን ጋርሲያን በእርግጥ ከራዮ አምስት ሚሊዮን ከፍለዋል። በጣም አነስተኛ ክፍያ ነው እሱ። ግን የመሀል ተከላካይ ለማውጣት ግን ምንም ገንዘብ አላወጣም። ባለፈው ክረምት ሌኒዮሮን መውሰድ ይፈልጉ ነበር ከሊል ተጫዋቹም ወደ ሪያል ማድሪድ የመሄድ ጉጉቱ በጣም ከፍተኛ ነበር፣ በወቅቱ ሲነገር እንደነበረው። ከዚያ የቀረው የአንድ ዓመት ውል እንደሆነ ያውቃል ሪያል ማድሪድ ስለዚህ ልክ እንደለመደው አሁን መሸጥ ከፈለጋችሁ በ20 ሚሊዮን ዩሮ ሽጡልን፣ ካልሆነ ግን ኮንትራቱን ሲጨርስ በነፃ እንወስደዋለን ሊል በዚህ አልተስማማም። ስለዚህ ማንቸስተር ዩናይትድ 60 ሚሊዮን ምናምን ይዞ ሲመጣ ተጫዋቹ ወደ ማንቸስተር ዩናይትድ ተዘዋወረ። እንጂ ማድሪድ ዓመቱን ጠብቆ ሌሎቹ ተጫዋቾች ላይ እንደሚያደርገው በነፃ ለማስፈረም ነበር ያሰበውም ባፔ ላይ፣ አላባ ላይ፣ ሩዲገር ላይ፣ አሁን ትሬንት ላይ እንዳደረገው ለምን ለሌኒ ዮሮ 60 ሚሊዮን አልከፈሉም? አይደለም ኔ ጥያቄ ማለት የእነሱ ቫሉዌሽን 60 ሚሊዮን አያወጣም፣ ከሆነ አያወጣም ነው፣ ችግር የለውም። ችግሩ ግን ናቾ አምና ብዙ ጨዋታ የተጫወተላቸው አንበልም የነበረው ተጫዋች ከለቀቀ በኋላ ሪያል ማድሪድ ሌላ ተከላካይ አልጨምርም ለአመታት ያንን ቦታ ኢግኖር ማድረጉ ነው ችግር የነበረው። ተጫዋቾቻቸው የኤስኤል ጉዳት እንደገጠማቸው ይታወቃል። ከዚያ ደግሞ በዚህም ዓመት ይኸው ጉዳት ሲደገም በጥርም እንደው ለአስቸኳይ ጊዜ መፍትሄነት እንኳን ብለው ያመጡት ተከላካይ የለም። ለዚህ ነው የማድሪድ ድክመት፣ አንቸሎቲን ማሰናበታቸው አይቀርም። እሳቸው እንደ ኮላተራል ዳሜጅ ናቸው። ግን ችግሩ እሳቸው ብቻ አይደሉም። እሳቸው ብቻ አይደሉም። የክሩስን ተተኪ ይፈልጉ ነበር። እሳቸው የክሩስ ታይፕ አይነት ኦርጋናይዘር ይፈልጉ ነበር። ሪያል ማድሪድ እዚህም ላይ ምንም ገንዘብ አላወጣም። አሁን ባለፉት ዓመታት መቼስ የማድሪድን የዝውውር የቅርብ ዓመታት ፖሊሲ ስናደንቅ ነበር በአንዳንድ ባህርያቱ ነገር ግን አንዳንድ ዲፓርትመንቶችን ደግሞ ረጅም ጊዜ ችላ ብሎ ቆይቷል። ለምሳሌ ሪያል ማድሪድ ለስድስት ዓመት ገደማ ለስድስት ሲዝኖች ለመከላከል ተጫዋቾች መቶ ሚሊዮን ይሮ ብቻ ነው ያወጣ የመከላከል ዝንባሌ ላላቸው ተጫዋቾች ላትራንስፈር ማርኬትን ብታዩ። ነገር ግን ለአማካዮችና ለአጥቂዎች የፊርማ ክፍያን ሳይጨምር 550 ሚሊዮን ይሮ ከፍሏል። 550 ሚሊዮን ይሮ አውጥቷል ለቤሊንጋም አይነት ተጫዋቾች ማለት ነው፣ በዚህ ጊዜ ውስጥ ስለዚህ፣ የቡድኑ ግንባታ እንደዚህ አይነት ሎፕሳይድ ነሳል፣ ወደ አንዱ ያጋደለ ከፊት ያሉ ተጫዋቾች ላይ ነው ብዙ ገንዘብ ቡድኑ ያፈሰሰው። አሁን ይሄ ጉዳት ምን እንዳደረጋቸው ተመልከተ። ካርቫሃል ሮድሪገር፣ ሚሊታው፣ ሜንዲ ከጉዳት ነፃ ከሆኑ የአንቸሎቴ የመጀመሪያ ተመራጭ አራት ተከላካዮች ናቸው። እነዚህ ተጫዋቾች በዚህ ዓመት ሪያል ማድሪድ 58 ጨዋታ ሲያደርግ ስድስቱ ላይ ብቻ ነው አብረው የተጫወቱት። ስለዚህ መፍትሄ ፍለጋ አንዴ አማካዩ ቫልቬርዴን ቀኝ ተከላካይ ያደርጉታል። ሌላ ጊዜ አማካዩ ከማቪንጋን የግራ ተከላካይ ያደርጉታል። ፒቮት ነው ግን ተጫዋቹ። ስለዚህ የተለያዩ ሙክ ወይም አማካዩ ሸዋሜኒን የመሀል ተከላካይ ያደርጉታል። ምርጫ አጡ አሰልጣኙ እና ቡድኑ። የመከላከል ከፍ ያለ ቀዳዳ እንዲኖርበት ሆነ። ያ የክሩስ ቦታም እንዳልኩት አልተሞላ በሌላ የክሩስ ታይፕ ተጫዋች ያንን ቦታ አልደፈኑትም። በመሀል ተከላካይነት ይፈልጓቸዋል እየተባሉ የሚጠቀሱ አንዳንድ ተጫዋቾችን እንሰማለን። ለምሳሌ ሻቢ አሎንሶ ሲመጣ ዮናታን ታህን አብሮ ይዞት ሊመጣ ይችላል ይላል። ዮናታን ታህ ከሌፈርኩሰን ያለው ኮንትራክት ያልቃል፣ አዲስ ውልም አይፈርም። ባለፈው ወደ ባርሰሎና፣ ከዚ በፊት ወደ ባየር ሚኒክ ሲባል ነበር። ዊሊያም ሳሊባም ይባላል። ሳሊባን ያው አርሰናል አዲስ ውል ለማስፈረም ሰሞኑን ድርድር ጀምሯል ይባላል። በጣም ነው የሚሆንባቸው ሳሊባ እንደምታውቁት ተጨማሪ ሁለት ዓመት ኮንትራትም አለው፣ ግን በማድሪድ ይፈለጋል ወይ? የቦርን መዙ ዲን ሃውሰን እሱም እንደዚሁ። እንዲ እንዲህ አይነት ስሞች ሲጠቀሱ እንሰማለን። ምን ያህል እውነት ናቸው የሚለውን በጊዜ ሂደት እናውቃለን። ግን በአንቸሎቲ ከሪያል ማድሪድ መልቀቅ የማይቀረፍ ችግር ነው። በዝውውር ላይ ሪያል ማድሪድ በሚወስደው እርምጃ ብቻ የሚቀረፍ ችግር ነው። የአሎንሶ መምጣት የሚፈታቸው አንዳንድ ስትራክቸራል ችግሮች ሊኖሩ ይችላሉ፣ ግን ፐርሶኔል ነው ይሄ ሰው ይፈልጋል። ይሄ ቦታ ማድሪድ ለረጅም ጊዜ ቸል ያለው ዲፓርትመንት ነው። ስለዚህ ከላሊጋው ድል ጋር ሆነ ያለ ላሊጋ፣ ከአንቸሎቲ ጋር ሆነ ያለ ካርሊቶ ሪያል ማድሪድ ከባድ የቤት ስራ በዝውውር ላይ ይጠብቀዋል።